በአዲስ አበባ ከተማ የአጼ ምኒልክ ሚኒስትር ከነበሩት ቢትወደድ ኃይለ ጊዮርጊስ ወልደ ሚካኤል መኖሪያ ቤትነት እስከ አዲስ አበባ ከተማ አስተዳደር ማዘጋጃ ቤትነት በኋላም ፍርድ ቤት በመሆን አገልግሏል። ከዚህ ግልጋሎት በኋላ ግን ለሰላሳ ዓመታት ተዘግቶ የኖረ ሲሆን በአርቲስት ዓለም ፀሐይ ወዳጆ ተነሳሽነት ታድሶና እንደገና አዲስ ሕይወት ዘርቶ ጣይቱ የባህልና ትምህርት ማዕከል ተብሎ ለምርቃት በቅቷል። ማዕከሉን እዚህ ለማድረስም በርካቶች አሻራቸውን አኑረዋል። መላው ኢትዮጵያውያን በእውነት ከጎኔ በመቆም የጠየኳቸው አሳፍረውኛ አቁም በሙያ በገንዘብ በእውቀት በጉልበት ከጎኔ ቆመው የሰሩት ስራ ነው። ከዛ ደግሞ በበስተመጨረሻ ገደማ ግቢውን ያሳመሩት የከተማ አስተዳደር ናቸው። ስለዚህ ሁሉ ተውጣቱ አርኪቴክቱ፣ ኮንትራክተሩ፣ ቦርድ አባሉ፣ ኮሚቴው፣ ጠቅላላ ሚዲያውም የእናንተም ሳይቀር እያንዳንዱ ስራችንን እየተከታተለ ለህዝብ በማቅረብ ነው እዚ እርግጥ ነው የአንድ በኃላፊነት የያዘው ሰው የሚያየውን መራር ነገር ሌላው ላይ ይችላል። ግን እግዚአብሔር ይመስገን በጣም በጥሩ ሁኔታ ተጠናቆ ደስ ብሎኛል። ከአራት የእድሳት አመታት በኋላ በማዕከሉ ምርቃት መርሃ ግብር ላይ የታደሙት የኪነ ጥበብ ባለሙያዎች የአርቲስት ዓለም ፀሐይን ደስታ ይጋራሉ። በጣም ደስ ብሎኛል። ማዕከሉ ስለተከፈተ ለጥበብና ለጠቢባን መሰብሰቢያ ይሆናል። የእውቀት መከፋፈልበትም ምን ወራረስበትም ይሆናል። ስለዚህ ትልቅ ትልቅ ነገር ነው የተደረገው። ቤቱም በእንደዚህ አይነት መልክ ማየቴም በጣም ደስ ብሎኛል፣ ምክንያቱም አሮጌ ሆነው አይቸው ነበር። ይህ አይነት ነገር ጣይቱ ማዕከል ተሰርቶ ታሪኩ ለትውልዱ እንዲደርስና እንዲታወስ እንዲቆይ በመደረጉ በእውነት በጣም በጣም በጣም ደስ የሚል የዓለም ፀሐይንም ጥንካሬ ያየሁበት ነው። እስካሁን ያልታሰበ ያልታለመ ስራ ነው የተሰራውና በጣም በእውነት እኔ እንጃ ከሚገባው ላይ ተደስቻለሁ በበኩሌ። ተመርቆ በይፋ ወደ ስራ የገባው ጣይቱ የባህልና ትምህርት ማዕከል የተለያዩ የኪነ ጥበብ ስራዎች የሚቀርቡበት ነው። በስነ ጽሑፍ፣ በቲያትር፣ በብራና፣ በስዕል በብዙ ስምንት ዘርፎች ያስተምራሉ ወጣት። ከዛ ሌላ ይሄ መድረክ የተው ነው። በዚህ አይነት መልክ የተውኩት ሜዳውን ለትወና እንዲመች ቲያትር እንዲታይበት ግጥም እንዲሰራበት የማህበራዊ ጉዳዮች በሙሉ እንዲካሄዱበት ነው እና ለህዝብም አገልግሎት ላይ ይውላል ማለት ነው። ጣይቱ የባህልና ትምህርት ማዕከልን መርቀው የከፈቱት የአዲስ አበባ ከተማ ከንቲባ አዳነች አቤቤ 120 ዓመታትን ያስቆጠረው ቅርሱ ዛሬ ድረስ መቆየቱ እንዴት በጥበብ እንደተሰራ ማሳያ የሆነና ለትውልዱም ምሳሌ መሆን ይችላል ነው ያሉት። 16 ከንቲባዎች መዘጋጃ ቤት አድርገው የመሩበትን እዚሁ በዚህ ከሰላሳ አንዱ ከንቲባዎች በኋላ እድል አግኝቼ የመጀመሪያውን መዘጋጃ ቤት ወደ ቅርስነት ወደ የባህልና የትምህርት ስልጠና ማዕከልነት ተቀይሮ ለላቀ አገልግሎት የባለፈው ቅርስነቱ የባለፈው ትውስታው ሳይነካ ሌላ አገልግሎት ለመስጠትና ትውልድ ለመቅረስ እንዲህ ተዘጋጅቶ በማየቴና በመካከላችሁ ተገኝቼ በመመረቄ በጣም ደስተኛ ነኝ። በአዲስ አበባ የተለያዩ ቅርሶችን በማደስ ተጨማሪ ውበት እንዲላበሱ የጎብኚዎችንም ቀልብ እንዲስቡ የተለያዩ ስራዎች መሰራታቸውን የተናገሩት ከንቲባዋ፣ የማዕከሉ እውን መሆን ደግሞ ተጨማሪ ውበትን የሚያላብስ ነው። የመጀመሪያ የመጀመሪያ የምንላቸው በርካታ የምንቆጥራቸው ቅርሶች አሉን። በፒያሳ ላይ የመጀመሪያው ፖስታ ቤት፣ የመጀመሪያው ሲኒማ ቤት፣ የመጀመሪያው ሆቴል በርካታ ጨማምረን ማንሳት እንችላለን። እነኝን ሁሉ በልካቸው በትክክል በሚገባቸው ልክ መተረክ ማስተዋወቅ መማማሪያ ማድረግ ከፈለግን በጣም በቂ ናቸው ብዬ አስባለሁ። ለትውልድ ለማስተላለፍ ደግሞ ሰዎች ያስፈልጉናል እንደነ አርቲስት አለም ፀሐይ ወዳጁ አይነት ሁሉንም ነገር የተወሰነ ሰው አይሰራው መንግስት፣ ማይሰራው ምንችለውን ያክል የተወሰነው ጠብ ምትል ነገር ከሰራን ይደማመርና ያጎላናል፣ ሁላችንንም ያደምቀናል፣ ያስተዋውቀናል፣ ያኮራናል። ስለዚህ ይሄ የባህልና የትምህርት ማዕከል እንደዚህ አይነት ሰዎችን ለማፍራት ትልቅ ጥቅም አለው ብዬ አስባለሁ። ማዕከሉ ራሱን ችሎ ገቢ እንዲያመነጭ ፕሮጀክቶች እየተቀረጹ ቢሆንም የኪነ ጥበብ ሙያ በድጋፍ የሚሰራ በመሆኑ ከግለሰብ ጀምሮ ሁሉም ለማዕከሉ ድጋፍ እንዲያደርግ ጥሪ ቀርበዋል።